ተቋማት ከተቋቋሙባቸው አበይት ዓላማዎች ትርፍን ከማግኘት ጎን ለጎን የማኅበራዊ ኃላፊነታቸውን መውጣት አንዱ እንደሆነ የሚነገር ነው። ይህም ታዲያ በተወሰኑ ሀገራት በግዴታነት በሕግ ተደንግጎ የሚቀመጥ ነው። ይህም እንደ ሁኔታው በተቋማቱ ትልምና አደረጃጀት በተለያዩ ዘርፎች ሊከወን የሚችልም ነው። የተባበሩት መንግስታት ግሎባል ኮምፓክት ኩባንያዎች በሰብአዊ መብቶች፣ በዜጎች ጥቅም፣ በአካባቢ ጥበቃ እንዲሁም በፈጠራና በመሳሰሉት ላይ የማኅበራዊ ኃላፊነታቸውን ሊወጡ እንደሚገባ ያበረታታል። በኢትዮጵያ ከማህበራዊ ኃላፊነት ይልቅ በጎ አድራጊነት ወይም ፊላንትሮፒ እንደሚዘወተር ስፕሪንገር በተባለው ጥናት ቋት ላይ የተመላከተው ጥናት ያመለክታል። ይህ ታዲያ ዜጎች መሠረታዊ ችግሮቻቸው በዘላቂነት እንዲፈቱና ራሳቸውን እንዲችሉ ከማድረግ ይልቅ ጠባቂ ያደርጋቸዋል በሚልም የሚተች ነው። በሀገር ደረጃ ማህበራዊ ኃላፊነትን መወጣት የሁሉም ግዴታ እንደሆነ ያስታወሱት የእናት ባንክ ምክትል ፕሬዝዳንት ወይዘሮ ገነት ሀጎስ ባንካቸው ጥሪት ያልነበራቸውን ሴቶች በማብቃት ራሳቸውን እንዲችሉ እያደረገ እንደሆነ ተናግረዋል። ይህም ባንኩ ማህበራዊ ኃላፊነቱን በወጉ ስለመወጣቱ አመላካች ነው ይላሉ። ማህበራዊ ኃላፊነትን መወጣት ለእናት ባንክ የእለት ተለት ተግባር ነው። ከአመጣጡ ጀምሮ ከአመሰረራቱ ጀምሮ ብናየው ባንካችን የባንክ አገልግሎት ከማዳረስ ባለፈ ሴቶችን በተለይ በዝቅተኛ ስራ ላይ በዝቅተኛ የኢኮኖሚ ደረጃ ላይ ያሉ ሴቶችን ኢምፓወር የማድረግ ወይም አቅም የመፍጠር በፋይናንስ በኢኮኖሚ ጠንካራ እንዲሆኑ ማስቻል ነው። ይሄ ማህበራዊ ኃላፊነትን መወጣት ነው። አንድን ሴት ደግፈ አብቅተሃት ለሌሎች የምትተርፍ ማድረግ መቻል እራሱ ማህበራዊ ኃላፊነት ነው እና እናት ባንክ ከምስረታው ጀምሮ ማህበራዊ ኃላፊነትን እንደ ዋና ተግባሩ አድርጎ እየተወጣበት ያለበት እና እንዲሁም ደግሞ መለያውም ጭምር ነው። የእናት ባንክ መለያው እናት ሲባል የጀመረው ከባንኩ በላይ የሚታወሳው ማህበራዊ ኃላፊነትን መወጣት ነው። ወይዘሮ ገነት እንደሚሉት ባንካቸው ሴቶች ላይ በተገበረው ትርጉም ያለው ስራ ውጤት ማየት ተችሏል። እናት ባንክ ባለአክሲዮኖቹ በየአመቱ ከሚያገኙት የትርፍ ክፍፍል ከ3 እስከ 5 በመቶ ብድር ለማግኘት ማስያዣ ወይም ኮላተራል ለሌላቸው ሴቶች ለማስያዣነት እንደሚያወጡም ጠቁመዋል። ኢምፓወር ነው የምናደርገው በእንግሊዝኛው፣ ግን በአማርኛ ማለት አቅም ነው የምንፈጥረው እኛ በዝቅተኛ የኢኮኖሚ ደረጃ ያሉትን። ይሄ ማለት መደበኛው የባንክ አገልግሎት ጠንካራ ሴቶች አሉን፣ አቅም ያላቸው ወንዶች አሉን፣ ሁሉንም ማህበረሰብ ያካተተ አገልግሎት ነው የምንሰጠው። ይሄ ራእያችን ግን በተጨማሪነት የዝቅተኛ ኢኮኖሚ ላይ ያሉ ሴቶች መስራት እየቻሉ አቅም እያላቸው በገንዘብ እጥረት ምክንያት ወደ ኋላ እንዳይቀሩ እነሱም በስልጠና በመደገፍ ከዛ በኋላ ገንዘብ ብድር እንዲያገኙ በማስቻል ወደ ብድር ደግሞ ስናመጣቸው የመያዣ የሚባል ኮላተራል የምንለው ማለት ነው። በባንክ አገልግሎት ብድር ለማግኘት ስትመጣ የመጀመሪያው ሌሎች ነገሮችን ከሟላክ በኋላ ደግሞ ምንም ማስያዣ ይባላልና ማስያዣውን ስለማይኖራቸው ነው ከ ከሶስት ከአምስት ፐርሰንት ባለ አክሲዮኖቻችን እያዋጡ በየአመቱ ከትርፋቸው እየሰጡ ይህንን እንደ ማስያዣ በገንዘብ ብሎክ ዝግ አካውንት ውስጥ አስቀምጠን ያንን እየዘጋን እንሰጣቸዋለን ማለት ነው። በዚህ በጣም ብዙ ሴቶችን ማድረስ ችለናል። እናት ባንክ ከያንያንና ጸሐፊያንም ማብቃት አንዱ የተቋሙ የማህበራዊ ኃላፊነት መወጣት መገለጫው መሆኑ የተነገረ ሲሆን ካለፈው ዓመት ጀምሮ ለስነ ጽሑፍ ዝንባሌ ያላቸው ግለሰቦች እንዲወዳደሩ በማድረግ ለአሸናፊዎች የገንዘብ ሽልማት ሲያደርግ ቆይቷል። ባንኩ በትናንትና ዕለት ስለ እናት እንዲሁም የዓመቱ ጀግናናት በሚል ያዘጋጀውን ውድድር በማጠናቀቅ አሸናፊዎቹ ሊበረታቱ የሚችሉበት ሽልማትም ሰጥተዋል።